እንደዚህ አይባልም። የምር አበከር ደግሞ እሱ ስለሚወደኝ ማለት ነው አይደለም? አይነት ሰው ምንም ቢሆን እኔ ያምርብኛል። ለሚወደኝ ሰው ደግሞ ሁሌም ቆንጆ ነኝ። እንዴት ነው እንኳን

ይሄ ነገርማ መሰማት አለበት። አቡበከር አቡበከር፣ ስማ ስማ፣ ሂሮቴ ማለት ነው። ፍትፍት አምሮኛል። ይሄ ያጠራጥራል። ይወር እግሯ ቁልጭጭ ሚቷ ሲል በልና፣ ና ወደዚህ አሁን የሄሮት እሰይ፣ ይሻልሃል፣ አባቴ። የሄሮት ሀገር ልጅ ነኝ። አሁን ይኸውልህ ፍትፍት አማረኝ እያለችህ ነው። ምን ይሻላል? ሥራዬ ብላ እኮ ጠርታ ነው ደግሞ ከእራሷ ቀላ ብላ ፍትፍት አማረኝ፣ ለዛውም ስምህን ጠርታ ነዋ እና ተኙ ተኙ ተኙ። ይበቃችኋል። አራት ሰዓት ሊሆን ነው። እኔ እራሱ አሹዬ ስለመጣ ነው እንጂ አልቆይም። አሹዬ ልቤ መቶ መጥቶ ነው። ጄኔሪዎማ ሰሞኑን ስጠብቀው የት አባት ነው አብዱ እ እኔ ጋ ፍቅር እኮ የለውም አብዱ። እኔ ጋ ስድብ ነው። እኔ ጋ እኮ ስድብ ነው።

በምን ይሁንልሽ? በቀን በቀይ ባልጫ ሁሉም አይነት ያለው ሁሉም አይነት ያለው እንግዲህ አቡበከር ተቀበል። በቀይ በነጭ ብሎ ነገር የለም ሁሉም ሚክስ

ፍርፍሩን ፍትፍቱን ተሰራ እንዴ ወይንስ ፍትፍት፣ እኔንን አማርያም የምትሰራ አለ ይሰራለት እያለች ነው። ሳራ ናት የምትሰራው? ማን ነው የሚሰራው? በቃ አንቺ ነሻ። ሳራ ነው ያለው።

አረ፣ አዲስ ሰው መጣ፣ አዲስ ሰው መጣ። እግዚአብሔር ሚመስገልው ማን ነው? አንዱ ወዳጆ ይሆናል። ይገርምሻል አለኝ። ሰላም ሳሪ፣ እግዚአብሔር ይመስገን። አረ፣ ምንድነው አቦ ክሬ የጠፋ እና ምን አገባኝ እና ምን አገባይ፣ ጠብጣቢው ምን ይሰራል? ለምን ጠበጠበ? ይጠብጥበ ያባት ያምላክ ማለት ነው። እኮ ጠብጣቢ የት ዶሮውን የማሟላ እሱ ያሟላላት እኮ ነው። አሁን አላቀርብ እንደማታቀርብ አውቀህ ነው አይደል? እንዲህ የምታወራው ጽፎልሻን፣ ጽፎልሻን ያንቺ ጠምበለን ፋሚ ማን ነው እስቲ በደንብ ለው። ፋሚዬ ወንድ ነው ሴት ይጠብጥብ?

ምን እየተደረገ ነው አልገባኝም ምን አውቃለሁ እኛ ነው ወይስ ከስር የጻፈው ነው ምንም የተደረገ ነገር የለም ከሰሃራ በታይ ምንም አዲስ ነገር የለም ከሰሃራ በታይ ከሰሃራ በታች ነው አለው ከዘ ከሰሃራ በታች ነው የሚባለው ከሰሃራ ማለት እንግዲህ ምን እንደሆነ አላውቅም ከሰሃራ በታች እሺ እሺ መልካም አዳር ደህና ደሮን ድማለም

ወልደው ልጁን ያሳድግ ነበር አሉ። ዛሬ ምን ጊዜው እንደከፋ አይሆነስ ባንጂ ከሌላ ላምብ በልል ተውል። አንቺም ጀመርሽ ጀመርሽ ደሞ ጀመርሽ

አሁን ወደ እየመኝታችሁ ያለ ጋይሶች። ሂሩቴ አንቺማ ቆየሽ እኮ ከተኛሽ። ውይ የእኔ ናፍቆት ነው ያልሽው? ደራ ሰይጣን አሳስቶሽ ምን አለበት? አራት ደግሞ አቡበከር ነው ያማረ ፍትፍት እንዲያመጣልኝ። ናራለሁ የእሱን ምላሽ ሳልሰማማ ትናፍቀኛለህ አለ እስክት መጣ እስኪ ድረስ እየጠበኩ ነው። ደህና ደር ብለሀለች እ የምበላው ራሱ ጨው የሌለው ሩዝ ነው አለች።

ትርጉሙን እራሱ በብር አድርገውታል። ሲያስጠላ እንደው እንደው እንደው እንደው ለካ ቻርጁ ያለው ሌላ ቦታ ነው። ውይ ይሄ ሰውዬ ዝም ብሎ አረብኛ ይጽፋል። ይሄ ምንድን ነው?